ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግሥት ስራ እየተሰራ ነው ብለዋል። ጊዜው አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ ያቀረበው ይፋዊ ጥያቄ እንደሌለ አቶ ጌታቸውም ገልጸዋል። የትግራይ ክልል ጊዜው አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ሕገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን አሉ። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ ዙሪያ በዛሬው ዕለት በአዲስ አበባ መግለጫ ሰጥተዋል። አቶ ጌታቸው በመግለጫቸውም ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከዚህም ውስጥ ኤርትራ መንግስት አንዱ ነው ብለዋል። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነትን በስምምነት በመቆሙ ነው ሲሉም አቶ ጌታቸው ተናግረዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ በመጠቀም አሊያም ጠንቅሬያል አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመወዱድ አዲስ አበባ መማተር ሊሆን እንደሚችልም ገልጸዋል። ከዚህም በተጨማሪ በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰባሰብ አስደንጋጭው በማለትም መግለጫቸው ላይ ጠቅሰዋል። አቶ ጌታቸው በመግለጫቸውም አክለው አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ብለዋል። አቶ ጌታቸውም ህጋዊ ተቀባይነት ያጣ አንድ ህወሓት ቡድን ጊዜያዊ አስተዳደሩን ሚና በኃይል በመንጠቅ ስልጣንን ለመቆጣጠር ያለው ፍላጎት ለማሳካት እየተንቀሳቀሰ መሆኑንም ገልጸዋል። ህጋዊ ተቀባይነት ያጣው ህወሓት ቡድን በቀበሌ ወረዳና የዞን ቢሮዎች ማህተም በህገ ወጥ መንገድ እየነጠቀ እንደሚገኝም አመልክተዋል። አቶ ጌታቸው አክለውም አሁን ባለው ሁኔታ ጊዜያዊ አስተዳደሩ ለፌዴራል መንግስት ጣልቃ እንዲገባ የተዊ ጥያቄ ያላቀረበም ሲሉ ተናግረዋል። ጊዜያዊ አስተዳደሩ በፌዴራል መንግስቱና ና ህወሓት መካከል የተቋቋመ ነው ያሉት አቶ ጌታቸው ጊዜያዊ አስተዳደሩ አደጋ ላይ ነው ሲወድቅና ሲፈርስ የፌዴራል መንግስቱ ቆሞ ማየት የለበትም፣ እርምጃ የመውሰድ ኃላፊነትም አለበት ብለዋል አቶ ጌታቸው በአሁኑ ሰዓት ጦርነት ለማስቆም የፌዴራል መንግስቱ ከማንም በላይ ኃላፊነት አለበት ሲሉም ተናግረዋል። በተለይ የፕሪቶሪያው ሰላም ስምምነት አሳማኝ ሁኔታ ሁሉም ወገን እንዲተገበርና እንዲሰራ ጽኖት ሰጥተዋል። ትግራይ ክልልን ወደ አላስፈላጊ ትርምስና ጦርነት ለመክተት የሚሞክረው የህወሓት ቡድን በድርጊቱ ሊቆጠብ እንደሚገባም አሳስበዋል። ድርጊቱን ለማስቆም የክልሉ ህዝብ፣ የፌዴራል መንግስት፣ ዓለም አቀፍ ማህበረሰብ በበኩላቸው ሚና እንዲወጡ ጠይቀዋል። የትግራይ ክልል ጊዜ አስተዳደር በትላንትናው ዕለት በክልሉ ባለው በወቅታዊ ሁኔታ ዙሪያ በወጣው መግለጫ የፌዴራል መንግስት አስፈላጊውን እገዛ እንደተደረግለት መጠየቁም ይታወሳል። አስተዳደሩ በትላንትናው መግለጫም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይ ህዝብ ጊዜ አስተዳደርን የሚወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲልም ጠይቋል። ይህን ተከትሎም በደብረ ጽዮን ገብረ ሚካኤል ዶክተር የሚመራው ህወሓት ብሔራዊ ክህደት ተፈጽሞብናል ሲል ጊዜያዊ አስተዳደሩም ከሷል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን በዶክተር ደብረ ጽዮን የሚመራው ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገውን ጥሪ በፍጹም ተቀባይነት የለውም ሲልም ተቃውሟል። ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሀት አንድ አንጃ ጉባኤ አድርጌያለሁ ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። እኔ እንደ ጊዜ አስተዳደሩ ዋናው ራስ ምታቴ በአንድ የሚበላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ ንግጠም ብለህ መሟገት አይደለም፣ ግን እንግጠም እያለ የፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት አለኝ። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ሳልሳይ ወያነ ፓርቲ የትግራይ ሰራዊት አባላትና የህዋት አመራሮች የትግራይን የውስጥና የጂኦፖለቲካ ሁኔታ በመዘንጋት የሚያደርጉትን አደገኛ እንቅስቃሴ በአስቸኳይ እንዲያቆም ጠይቋል። ፓርቲው ህወሓት የውይይት ፖለቲካን በመጥላት በሰላማዊ የትግራይ ተወላጆች ላይ ከፍተኛ ግፍ እየፈጸመ ይገኛል በማለትም ከሷል። ፓርቲው አሁንም በክልሉ ሁሉን አቀፍ ጊዜያዊ መንግስት እንዲቋቋም መታገል ያስፈልጋል ሲል አቋሙን በድጋሚ አሰምቷል። ሰልሳይ ወያነ አዲስ የተቋቋመውን የአማካሪ ምክር ቤት መቀላቀሉ ይታወሳል። አሜሪካና አውሮፓ ህብረትን ጨምሮ ከሀያ በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸው ገለጹ። ለሰሜን ኢትዮጵያ ጦርነት መቆም ምክንያት የሆነው ስምምነት እንዲከበር ሀገሪቷም ጠይቀዋል። ሀገራቱ በክልሉ ሰላም እንዲሰፍን ሁሉም ወገኖች ልዩነታቸውን በውይይት ሊፈቱ ይገባልም ብለዋል። አሜሪካና አውሮፓ ህብረትን ጨምሮ ከሀያ በላይ ሀገራት በትግራይ ክልል ያለው መረጋጋት እንዳሳሰባቸው መግለጻቸው በትግራይ ክልል ጊዜያዊ አስተዳደርና በነ ደብረ ጽዮን ገብረ ሚካኤል ቡድን መካከል ግጭት መከሰቱን ተከትሎ የመፈንቅለ መንግስት እየተፈጸመ መሆኑን የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ መናገራቸው ይታወሳል። አቶ ጌታቸው ረዳ በመቀሌና አዲስ አበባ በሰጧቸው መግለጫዎች ላይ እንዳሉት የህወሓት አንዱ ክንፍ በጊዜያዊ አስተዳደሩ ላይ አመራሮችን መሾም፣ ማህተም መቀማት፣ ቢሮዎችን መቆጣጠርና ሌሎች ህጋዊ ያልሆኑ ስራዎችን እያካሄደ እንደሆነ ተናግረዋል። ይህን ተከትሎ የትግራይ ክልል አለመረጋጋት የተፈጠረ ሲሆን በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋቶችም አይለዋል። መቀመጫቸውን አዲስ አበባ ያደረጉ ሀያ በላይ ሀገራት በትግራይ ክልል ያለው ሁኔታ እንዳሳሰባቸው በወጡት የጋራ መግለጫ ላይም ገልጸዋል። የጋራ መግለጫው ከወጡ ሀገራት መካከል አሜሪካ፣ ብሪታንያ፣ የአውሮፓ ህብረት፣ ጀርመን፣ ፈረንሳይ እና ስዊድን፣ ቤልጅየም እንዲሁም ሌሎች ሀገራት ይገኙበታል። ሀገራቱ በጋራ መግለጫቸው ላይ በሰሜን ኢትዮጵያ ለነበረው ጦርነት መቆም ምክንያት የሆነው የሰላም ስምምነት ሊጣስ እንደማይገባም ገልጸዋል። ስምምነቱ ጦርነትን ያስቆመ መሆኑም የተናገሩት ሀገራቱ ወደ ግጭት የገቡ አካላትም ልዩነታቸውን በስምምነት እንዲፈቱም አሳስበዋል። ወደ ግጭት ያመሩ አካላት ልዩነታቸውን በውይይት እንዲፈቱ ድጋፍ ለማድረግ ዝግጁ መሆናቸውን ሀገራቱ በመግለጫቸው ላይ ጠቅሰዋል። ከሁለት ዓመት በፊት በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ መዲና ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ አካባቢዎች ላይም ከአንድ ነጥብ ስድስት ትሪሊዮን ብር በላይ የቁስ ውድመት ማድረሱ ይታወሳል። እንዲሁም በጦርነቱ የወደሙ መሰረተ ልማቶችን ዳግም ለመመለስ ከ20 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የገንዘብ ሚኒስተር በጦርነቱ ውድመት ሪፖርቱ ላይም ጠቅሷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጧቸው አባጫሪ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ሲሉ በኤክስ ገጻቸው ባስተላለፉት መልእክት አስሰዋል። የማነ ይህ አይነቱ ድርጊት በጽኑ ሊወገዝ እንደሚገባ እንደሆነም ገልጸዋል። አቶ የማነ አንዳንድ አካላት የኤርትራ ጦር አሁንም በትግራይ ግዛቶች ውስጥ ይገኛል የሚል የሐሰት ክስ የሚያሰሙት ግጭት ለመቀስቀስ ለሚፈልጉ ነው በማለትም ወቅሰዋል። ኤርትራ የኢትዮጵያ ውስጥ ጉዳይ የሆነውን የፕሪቶሪያውን የግጭት ማቆም ስምምነት የማኮላሸት ፍላጎት እንደሌላት ያረጋገጡት የማነ በተመሳሳይ ኤርትራ በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት የላትም ብለዋል። አሁን በደረሰን ዜና ዘግቶ የቆየው የመቀሌ ከንቲባ ጽህፈት ቤት በዶክተር ደብረጽዮን ቡድን ቁጥጥር ስር መዋሉ ተገለጸ። ከህወሓት አመራሮቹ ዝግ ከሚባሉ ጋር በተያያዘ ላለፉት መቶ ቀናት በዝግ የቆየው የመቀሌ ከተማ ከንቲባ ጽህፈት ቤት ዛሬ ዓርብ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ቁጥጥር ስር ውሏል። በጊዜው አስተዳደሩ የከተማ ከንቲባ እንዲሆኑ የተሾሙት አቶ ብርሃነ ገብረ ኢየሱስ ጽንፈኛው ሲሉ የጠሩት ቡድን በወታደራዊ አመራሮች ድጋፍ ጽህፈት ቤቱን እንደተቆጣጠረ ለአሜሪካ ድምፅ ገልጸዋል። የመፈንቅለ መንግስት ሂደት ቅጥያ ነው ሲሉም ድርጊትን ኮንነዋል። በዶክተር ደብረጽዮን ሊቀመንበርነት የሚመራው የህወሓት ቡድን የመቀሌ ከተማ ከንቲባ እንዲሆኑ ታጭተው በከተማ ምክር ቤት የተሾሙት ዶክተር ረዳኢ በርሄ በበኩላቸው ወደ ጽህፈት ቤቱ የገባ ነው በሰላማዊ መንገድ ነው ሲሉም ተናግረዋል።

በተመሳሳይም መደብረ ጽዮን ገብረ ሚካኤል ዶክተር የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት መቀሌ ፌ 44ን ተቆጣጥረዋል። ይኸው የህወሓት ክንፍን ከዚህ ቀደም በከተማ ምክር ቤት ተመርጠው ለላቸው ረዳ የበሬን ዶክተርን በድጋሚ የከተማዋ ከንቲባ አድርጎም ሾመዋል። መደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ሰራዊት አዛዦች መሪነት በተለያዩ የትግራይ ክልል ከተሞችና ወረዳዎችን የሚገኙ የጊዜ አስተዳደር መዋቅሮችን በመፍረስ ጽሕፈት ቤቶችንም ተቆጣጥረዋል። እንዲሁም በጊዜው አስተዳድሮ ተሾሞ የነበሩ አመራሮችን በመተካት ላይም ይገኛሉ። እየተሾሙ ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሄደ የተቋቋመው ምክር ቤት የሾማቸው አመራሮችም ናቸው። ለሁለት ዓመት የዘለቀውን የትግራይ ጦርነትን የቋጨው የሰላም ስምምነት ተከትሎ የፌዴራል መንግስት ተቀባይነት የለውም ባለው ምርጫ የተቋቋመው የትግራይ መንግስት እንዲፈርስም ተደርጓል። ሆኖም ጊዜው አስተዳደሩን ለማቋቋም በፈጀው ስድስት ወራት ውስጥ ህገ ወጥ በተባለው ምርጫ የተሾሙት አመራሮች የክልል ከተሞችና ዞኖች ሲያስተዳድሩም ቆይተዋል። አድማጭ ተመልካቾቻችን፣ የዛሬው የኢትሽር መረጃ ይህን ይመስል ነበር። ሁሌ ትኩስና ትክክለኛ መረጃ እንዲደርሳችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ለሁሉም፣ ቸር እንሰብት